በአካባቢው ባጋጠመ የጸጥታ ችግር ሙስናና ብልሹ አሰራር እንዲስፋፋ ምክንያት መሆኑን የምዕራብ ጎጃም ዞን አስተዳደር ገለጸ። በዞኑ ብልሹ አሰራሮችን ለመቆጣጠር የፍትህ ተቋማት መሪዎች ጋር የውይይት መድረክ በፈኖተ ሰላም ከተማ ተካሂደዋል። ንጉስ እንታየው ተጨማሪ ዘገባ አለው። የምዕራብ ጎጃም ዞኑ ፍትህ መምሪያ ሙስናና ብልሹ አሰራርን ለመቆጣጠር የተለያዩ ተግባራትን እያከናወነ ነው። ሙስናና ብልሹ አሰራርን ለመቆጣጠር የተለያዩ ተቋማት ከማህበረሰቡ ጋር በመሆን ሊሰሩ እንደሚገባ የገለጹት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተና አሁን በክልሉ ካጋጠመው የፀጥታ ችግር ጋር ተያይዞ ችግሩ በመስፋፋቱ ትኩረት ሰጥቶ መስራት እንደሚገባ ነው የሚናገሩት። በቃ ህዝቡም ዊትነስ እየሰጠ ነው። በእኛም በመንግስት መዋቅርም በዚህ መሰረት መሄድ ነው። ማዘጋጃ ቤቶች በአግባቡ አገልግሎት እየሰጡ መሆን አለበት። ይሄ ለመሆን ደግሞ ሁሉም ሰው ሙሰኛ ነው ብለን ናንወስድ እንችላለን። ግን በጣም ብዙ ሊሚቴሽን አለ እና ደግሞ የዚህ ገፈት የችግሩ ገፈት ቀማሾች እኛ ስለሆነ ይሁንም ስለሆነ የኛ መዋቅርም ይሄን በደንብ እያጠራ ስርዓት እያያዘ መሄድ ይኖርበታል። ማለት ሙስና እና ብልሹ አሰራርን ተከትሎ በተለያዩ ተቋማት የተመዘበረ የመንግስት ሀብት ላይ ክስ በመመስረት ከ29 ሚሊዮን ብር በላይ ማስመለስ መቻሉን የሚገልጹት በምዕራብ ጎጃም ዞን ፖሊስ መምሪያ የሙስና ወንጀሎች ምርመራ ክፍል ዋና ኃላፊ ኮማንደር አስማራ አሊ አሁንም በትኩረት ከማህበረሰቡ ጋር መስራት እንደሚገባ ሳስቧል። አጠቃላይ በየሴክተሩ ያለው ነገር እስካሁን በአምስት ዓመቱ ወደ 29 ሚሊዮን ብር በላይ ገንዘብ ወደ መንግስት ገቢ ያደረግንበት ሁኔታ አለ እና ይሄ ጅማሬዎች ናቸው። አሁንም ቢሆን ይሄ ድርጅት ብልሹ አሰራር ገና ጫፉ አልተነካም። ገና አልነካ ነው ባለን የሰው ኃይል፣ ባለን እውቀት፣ ባለን ማቴሪያል ይህን ታስቀጣ ይህንን እርምጃ ካስወሰነ ደግሞ አሁን መንግስት አጠናክሮ ይህንን ከታገለ ድጋፍ ካገኘን ከዚህ በላይ መስራት እንችላለን። በአካባቢው የፀጥታ ሁኔታ ሙስናና ብልሹ አሰራር ለመቆጣጠር አስቻይ ሁኔታ ባለመኖሩ ተግባራትን በሚፈለገው ልክ ለማከናወን ተግዳሮት መፍጠሩን የምዕራብ ጎጃም ዞን ፍትህ መምሪያ ኃላፊ እሱ ባለው መኮንን ገልጸዋል። ከሊዝ ክፍያ ጋር በተገናኘ የሊዝ ኦዲት ተሰርቶ የተገኙ ግኝቶች አሉ። ለመንግስት ሊገቡ የሚገቡ ገንዘብ ሊገባ የሚገባ ገንዘብ ገቢ ያልተደረገ ማለት ነው። አንድ ነጥብ ሁለት ሚሊዮን ብር ገቢ የተደረገበት ሁኔታ አለ። እንደዚሁም ወደ በሌሎች ከተሞች ደግሞ ከዚህ የበለጠ እያጠነከር የምንሰራ የምንቀጥል ነው የሚሆነው። በዞኑ ብልሹ አሰራሮችን መርምሮ ፈጣን ምላሽ ለመስጠት የፀጥታ ችግሩ እንቅፋት መፍጠሩን የሚናገሩት የምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ፕሬዚዳንት አቶ አባይ ነካሴ ናቸው። ቅንጅታችን ላይ ችግር ሲኖር ቶሎ ጉዳዮቻችን መጨረስ አንችልም። የቅንጀታችን መጓደልና ስኬታማነት እንደተጠበቀ ሆኖ ጉዳዮቹ በራሳቸው የሚወስዱት ጊዜ ደግሞ አለ። ማጣራት ይጠይቃል፣ ማጣራት ማስረጃ መሰብሰብ ይጠይቃል፣ ማከራከርና ሙግት መምራት ይጠይቃል። እሱ ምክንያታዊ የሆነ ጊዜ ይፈልጋል። እሱ እንሰጣለን። እንደዚህ ሆኖ ግን ካቅም በላይ የሆኑ ጉዳዮች ይገጥሙናል። አሁን የገጠመን የፀጥታ ችግር እንደፈለግነው ማስረጃ መሰብሰብ አንችልም። እንደፈለግነው ፖሊስ ሄዶ ተከሳሽን ምስክርም ማቅረብ አይችልም። የምዕራብ ጎጃም ዞን ፍትህ መምሪያ ሙስና እና ብልሹ አሰራርን ለመቆጣጠር ከተቋማት መሪዎች ጋር የውይይት መድረክ አካሂደዋል።